ሰላም የበኩር ቤተሰቦች እንዴት ናችሁ? በዚህኛው ቱቶሪያል ደግሞ የትኛው ሙያ ላይ ሆናችሁ ኦንላይን ዳታ መሰብሰብ ስታስቡ በእጅጉ የሚጠቅማችሁን ጉግል ፎርም ስቴፕ ባይ ስቴፕ ከመጀመሪያ ብላንክ ፎርም ክሬት ከማድረግ ጀምረን ጥያቄዎች እንዴት እናስገባለን፣ እንዴት ጥያቄዎቻችን እንዴት እናደርጋለን፣ ዳታ እንዴት እንሰበሰባለንና የመጨረሻውን ዳታ ከተሰበሰባ ደግሞ እንዴት አናሊሲሱን ማግኘት እንቻለን የሚለውን ሙሉ ለሙሉ እናያለን ማለት ነው። ከእናንተ የሚጠበቀው ልክ እንደሁል ጊዜ ሁላ ኮምፒውተራችሁን ከፍታችሁ መከታተል እና መሞከር ነው። በተጨማሪ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ከሆናችሁ ላይክና ሼር አድርጉ። ስለዚህ ወደ ቱቶሪያሉ እንገባለን። ይመቻችሁ። ጉግል ፎርምን እንግዲህ ለተለያየ ምክንያት ልጠቀምበት ትችላችሁ። እግ እንዳልኳችሁ ኦንላይን ዳታ መሰብሰቢያ ቱል ነው። ስለዚህ ይህን ቱል በተለያየ ምክንያት ለተለያየ ጊዜ እና ቦታ ልጠቀምበት ትችላችሁ። ለምሳሌ ሪሰርቸር ከሆናችሁ ሪሰርች ኩዌሽን ማበተን ስትፈልጉ ኢንስቴድ ኦፍ ኩዌሽነር ጉግል ፎርም ትጠቅማችሁ። ሰው ካለበት ሆኖ ዳታ ሊሞላ ይችላል ማለት ነው የሆነ ስሞል ቢዝነስ ራን የምታደርጉ ከሆነ ለዛ ስሞል ቢዝነስ ኢቭን ኢፍ ቢገር ቢሆን ችግር የለውም ትልቅ ድርጅቶች የሚጠቀሙታል። የደንበኞችን እርካታ ለመሰብሰብ ወይም ደግሞ ደንበኞቻቸውን መጠይቅ ማድረግ ሲፈልጉ ስለ ቢዝነሳቸው አንደኛው የሚጠቀሙት ጉግል ፎርምን ነው ማለት ነው። ሌላ ለምሳሌ ኮይዝ ምና መፈተን ትሻላችሁ አስተማሪዎች ከሆናችሁ ወር ደግሞ ሰራተኞቻችሁን የሆነ መፈተን የፈለጋችሁ ነገር ካለ አንደኛው አማራጭ ነው። ፍሪም ነው በነፃ ማለት ነው። ይህን ማድረግም ትሻላችሁ። በጣም ብዙ ጥቅም አለው። ብቻ ከዳታ መሰብሰብ ጋር በተያያዘ ሊሰሩ የሚችሉ ስራዎችን በጉግል ፎርም መስራት እንችላለን ማለት ነው። አንድና አንድ የሚያስፈልግን ነገር ኢሜል አካውንት በጂሜል ነው፣ ጉግል ሜል አካውንት። ስለዚህ ሞስት ኦፍ ይኖራቸዋል ብዬ አስባለሁ። ከሌላችሁ ለክላውድ ስቶሪ እየሰራሁት አንድ ቪዲዮ አለ፣ እዚያ ላይ ኢሜል እንዴት መክፈት እንደምችልም አውርቻለሁ። ስለዚህ አዲስ ከሆናችሁ እሱ መጠቀም ትችላላችሁ። ካልሆነ ግን ሞስት ኦፍ ይኖራቸዋል ብዬ እጠብቃለሁ። ስለዚህ እኔም ያው እዚህ ጋር ሎጊን አድርጌያለሁ ኦልሬዲ በበኩር ቴክ ያለ ሰው። ሁለት መንገድ አለ በድራይቭ መግባት ትችላላችሁ። ድራይቭ ሌዳችሁ ጉግል ፎርምን ክሬት ማለት ትችላላችሁ። ኦር ደግሞ ዩ ኬን ብራውዝ ፎርምስ ዶት ጉግል ዶትኮም ብላችሁ መግባት ትችላላችሁ። ቀጥታ ይሄ ፓርት ይመጣላችኋል ማለት ነው። ፎርምስ ዶት ጉግል ዶት ኮም ላይ ስትገቡ እንግዲህ ብላንክ ዶት ኮም ይመጣላችኋል ኦልሬዲ ባይ ዲፎልት። የእኔ ሌላ በሌላ አካውንት ነበር የገባው፣ ስለዚህ እንደ በኩር ቴክ ለመልሰው እና ስለዚህ ይሄ ነው እንግዲህ የመጀመሪያው ላንክ ልክ ጉግል ፎርም ላይ ስትገቡ የሚመጣላችሁ ማለት ነው። እዚህ ጋር ኢሜይላችሁ አለ በኩር እናንተ ማለት ነው ማድረግ የምትችሉት ነገር ነው። እዚህ ጋር እንግዲህ ዲፎልቶች አሉ ቴምፖራሪ ፋይሎች ሚን ቴምፕሌቶች አሉ እዚህ ጋር ቴምፕሌቶቹን መጠቀም ትችላላችሁ ኦር ደግሞ ዩን ክሬት ብላንክ ፎርም። እኔ ብላንክ ፎርም ነው ክሬት ላድርግ ያሰብኩት ለዚህ ቱሪያል ሊረዳኝ አንድ ኤግዛምፕል አብረን እንሰራለን ማለት ነው። ለምሳሌ እንበልና እኔ ኮፊ ሾፕ አለኝ ቡና መሸጥበት ቦታ አለ ብለን እናስብና ለዛ ቡና መሸጫ የሚሆን የደንበኞችን እርካታ የምሰበስብበት ፎርም ነው ክሬት ማድረግ የፈለኩት። ይማል መጠየቅ ነው። ለዛ ብላንክ የምትለዋ ነው ክሬት ያለች ነው ሊክ ማድረገው። ስለዚህ ልክ እንደምታዩት አንታይትል የሆነ ፎርም ክሬት ያደርግልኛል። እቺኛዋ ፓርት እቺ የፎርማቹ ርዕስ የሚቀመጥበት ቦታ ነው የሚሆነው። ከዛ በታች ደግሞ ጥያቄዎች ያርፋሉ ማለት ነው። ለምሳሌ እዚህ ጋ እኔ ምን ልበለው የደንበኞች እርካታ ልሰበስብ ነው የደንበኞች አስተያየት ወደ ሙርካታም በለው ስለዚህኛው ነው እዚህ ጋር ከፈለጋችሁ፣ ከዛ ዲስክሪፕሽን ማስገባት ትቻላችሁ። ይሄን ለምሳሌ እኔ ቦልድ ማድረግ ብፈልግ እዚህ ጋር የምታዩአቸው ነገሮች ይኸውላችሁ አማራጮች አሉ። ለምሳሌ ይሄን ቦልድ ማድረግ ብፈልግ ቦልድ ረዋል እንዳለ ሰሌክት ላድርግ እና ቦልድ ላድርገው። ወይም ደግሞ ቦልድ ይላችኋል። ቦልድ አንደርላይን ማድረግ ትቻላችሁ፣ ኢታሊክ ማድረግ ትቻላችሁ፣ ሊንክ እንዴት ማድረግ እንደሚቻል አንደርላይን ማድረግ ከፈለጋችሁ፣ አንደርላይን ማድረግ ትቻላችሁ። ቦልድ ይሁን ርዕስ ስለሆነ ፋይል ዲስክሪፕሽን ማለት ፎርም ዲስክሪፕሽን ማለት ደግሞ ምንድን ነው ለምሳሌ ክብር እንደመቻችን እንደዚህ እንደዚህ እንደዚህ እንደዚህ ዲስክሪፕሽን ማስገባት ትችላላችሁ ምን ማድረግ እንዳለባቸው ስለ ለምሳሌ ይህንን ፎርም ስለምትሞሉን እጅግ አድርገን እናመሰግናለን ሌላ ማስተላለፍ የምትፈልጉት ነገር ካለ እሱ ማርሽ ያለሽ ሶ አይ አስፈላጊ ስላልሆነ ከታ ወደ ስራችን ነው አሁን ለአሁኑ ነው ያልኩት እናንተ ግን ሪል ፎርም ስታዘጋጁ እሱን አስገቡት ለምሳሌ ሲምፕል ኩዌስቸን እንጀምር ማለት ነው ለምሳሌ ቡናችንን ምን ያህል ይወዱታል ብለን ጠይቃቸው ምን ያህል ይወዱታል አንደኛው ጥያቄ ነው። ምንድን ነው ጥያቄዎች፣ እዚህ ጋ እንግዲህ ዋናው ነገር እሱ ነው። ጋ እንደምታዩት እንደዚህ ነገር እሺ። ስለዚህ እዚህ ጋ እንደምታዩት ይሄ እንግዲህ የፋይል አይነቶች ናቸው። ከዚህ ጋ እንምጣ። ሾርት አንሰር አለ ፓራግራፍ አለ መልቲፕል ቾይስ ቼክ ቦክስ ማድረግ ትችላላችሁ፣ ድሮፕ ዳውን ማድረግ ትችላላችሁ፣ ፋይል አፕሎድ እንዲያደርጉ ማድረግ ትችላላችሁ። ሬቲንግ አዲስ ያመጣት አሁን የተጨመረች ነች። ከሬቲንግ ሬቲንግ እንደውም አሪፍ ነው። አሁን ሬቲንግ ማድረግ እንችላል። ምን ያደርጋል? ሬት ሬቲንግ አያችሁት? 1 ስታር፣ 2 ስታር፣ 3 ስታር እያለች 5 ስታር አለ። ያዚ በስታር ማለት 5 ስታር ከአምስት ሬት እንዲያደርጉ ልክ እንደዚህ እንደምታዩት እንዳለ ሰው 1፣ 2፣ 3፣ 4 እያለ ሬት እንዲያደርግ አድርገነዋል። እዚች ጋ ሪኳየርድ የምትለዋ ነገር ሪኳየርድ ማለት ይሄን ኦን ካደረጋችሁት፣ እንደዚህ ኦን ካደረጋችሁት ይሄንን ሳይመልሱ ሰውየው ሰዎቹ ማለፍ አይችሉም ማለት ነው። ወይም ደግሞ በቃ ማለፍ አይችሉም። ከዚህ ማለፍ አይችሉም ግዴታ ነው። ለምሳሌ ኦፍ ክን ከሆነ ማለፍ ይችላሉ። ለምሳሌ ኦፕሽናል ጥያቄዎች ሲኖሯችሁ እንደዚህ ታደርጋላችሁ። ሌት አንድ ጥያቄ እንጨምር ዝች ጋር ተመጡና ፕላስ ጥሩ ጥያቄ ይጨምርላችኋል። ይሄን ጥያቄ ወደ ላይ ከፍ እናደርገውና እንደዚህ ያጭታ ምልክታሱ ከፍ ታደርጉታላችሁ። ከዛ ለምሳሌ የደንበኛ ስም እንደውም ረስቼው ነው እንጂ የደንበኛ ስም አሁን የደንበኛ ስም ሰውዬው መናገር ሊፈልግ ይችላል አይፈልግ ይችላል ሾርት አንሰር ነው እንደምታዩት ዲቴክት አድርጎ ሾርት አንሰር አደረገ ስለዚህ ሾርት አንሰር ነው ስም ስለሆነ ስሙን ሊሞላ ከፈለገ ይሙላ ከፈለገ አይሙላ ስለዚህ ይሄንን ኦፍ ማድረግ ነው ያለብኝ ማለት ነው ግዴታ ካደረኩትኝ እና እንደዚህ ከሆነ ሰውዬው ስሙን ሳይሞላ ማለፍ አይችልም ማለት አንዳንድ ሰው ደግሞ ኮሜንት ሲያደርግ ስሙን መስጠት ልናገር ላይፈልግ ይችላል ኦፕሽናል ለሆኑ ዳታዎች ሲሆኑ ግን ሪኳይርድን ታጠፋታላችሁ ማለት ነው ግድ ሲሆን ግን ኦን ታደረጉታላችሁ እንቀጥል ክላስን በለውዝች ጋር አሁንም ለምሳሌ ወደ ቡና መሸጫችን ሲመጡ በጣም ይወድዱትን ምን እንደሆነ ለመጠየቅ በመፈልግ በመልቲፕል ቾይስ እሱን እናስገባ። እንግዲህ ራንደም ኮሽኑ ነው እየሰራሁት አሁን። ምርጫ ልንሰጣቸው ነው በጣም ወዱ። ሾርት አንሰር ማድረግ ትችላላችሁ፣ ግን ምርጫ ልንሰጣቸው። እስኪ እኛ ደግሞ የሆነ አለን ብለን የምናስበትን ነገር እናስገባና ለማሳየትም ስለሆነ መልቲፕል ቾይስ ላድርገው። ለምሳሌ እነዚች ጋር እንደምታዩት ኦፕሽን ዋን የሚለው እሷ ጋር ክሊክ አድርግና ለምሳሌ ቡናችንን ሊሆን ይችላል። የቡናችንን ጥራት የቡናችን ጥራት። ከዛ እዚህ ጋር አዶፕሽን አለች አድ ብዬ ሁለተኛ ሁለተኛ። እሺ ኦፕሽን 2 ለምሳሌ ምን ሊሆን ይችላል? የደንበኞች አገልግሎት፣ ካስተመር ሰርቪስ፣ የደንበኞች አገልግሎት ሌላ ለምሳሌ አንድ ነገር ብንጨምር የቤቱን ድባብ ሊሆን ይችላል። ለምሳሌ አንዳንዴ ኢንቫይሮንመንቱን ወድዶት የሚመጣ ሰው አለ፣ በጣም አሪፍ ቦታ ከሆነ ያለው እሱም። ሌላ ለምሳሌ ዋጋው ርካሽ ከሆነ አሁን ሰው የሚመጣበት ነገር ታወቀ። እንደዚህ እንደዚህ ያረጋችሁ የምትፈልጉት ትሞሉና፣ ሌላ ደግሞ እናንተ ለምሳሌ ያላሰባችሁት ነገር እዚህ ጋር ያልዘረዘራችሁት ነገር ሰው መናገር ቢፈልግን እቺን ኦፕሽን እንፈቅድለታለን። አዳዘር የምትለዋል ፍሊክስ እናደርጋት እዚህ አዘር አለ ሰውየው አዘር የምትለው ሄዶ የሚፈልገው ነገር ያስገባል ማለት ነው። አሁን እስኪችልም ሪኳየርድ እናደርጋት። በቃ እንዲሰጡን ስለምንፈልግ በቃ አንዱን ነገር ብለው እንዲያስገቡ ሪኳየርድ ብለን አስገባናት ማለት እንቀጥል እስኪ አንድ ጥያቄ ጨምር ሌላ አይነት ለምሳሌ መሻሻል ያለበት ነገር እንዲነግሩን ፈልገን ከሆነ መሻሻል ያለበት ነገር ያለበት ነገር አለ እባክዎ የጥቀሱልን ይንገሩ ወይ ወይንም ይንገሩ ይጥቀሱልን፣ ምናምን ከዛ፣ ይሄኛውን ለምሳሌ ማርቻላችሁ ፓራግራፍ፣ ሰፋ ያለ ነገር ሊናገር ስለሚችል ሰው ፓራግራፍ አደረግ ነው እንበል። ኦኬ፣ እንደዚህ አሁን ይሄኛው እንደዚህ መልቲፕል ቾይስ በቼክ ቦክስ ባይ ዘ ዌይ እንደ መቀየርቻላችሁ በኋላም ላይ ስለዚህ፣ ሎንግ አንሰር ያለ እዚህ ጋር እንደምትጠቀሙት ነው። እዚህ ጋር ሎንግ አንሰር ያለ ሰፋ ያለ ቴክስት መጻፍ ይችላሉ ማለት ነው። ኦኬ። መሻሻል ያለበት ነገር አሁን የለም ብሎ ካሰበ ተቻለ። ስለዚህ ሪኳርድ የምትለዋል ልንተዋት እንችላለን ማለት ነው። አንድ የመጨረሻ ላሳያችሁ፣ የምትጨምሩት ነገር ደግሞ የሚጎበኙን ይመስሎታል የሚል ጥያቄ ጠየኩኝ እዚህ ጋ። ስለዚህ እንዚ ጥያቄ ለምሳሌ ምን አይነት ሊሆን ይችላል? ድሮፕዳውን የስ እና ንሆኑ ስለሆነ አዎ አይደለም የሚል ድሮፕዳውን አደረኩት ልበል እዚህ ጋ እንደምታዩት አሁን ቺን ድሮፕዳውን አደረግኳት ዛ ምን ሊል ይችላል ደግም እመጣለሁ ምናምን እስኪ ፈጠን ለማለት ጽው ጽሁፍ ነውና አዎ ወይ ደግሞ አይ አይ አይ አልተመቻችሁኝም የሚል እራሳችሁ ላይ ኦፕሽንስ ታስገቡ ደን እንደዚህ ሆነ እሺ ኔክስት ሌላ ጥያቄ የመጨረሻ አንድ ኦፕሽን ልጨምርላችሁ ምንድነው ለምሳሌ ፋይል አፕሎድ የሚባል ነገር አለ እዚህ ጋር እንደምታዩት ካሁን ካሉ ኦፕሽኖች አንድ የመጨረሻ ቼክቦክስ ቲክቲክ ነው ሁለት ሶስት እንዲመርጡ ነው በነገራችሁ ለዚህ ጋር ቺኛዋ ጥያቄ የወደ ሰቃችን ሲመጡ አንድ ነገር ብቻ ነው ያስመርጠው። ከፈለጋችሁ ይህንን እዚህ ጋር መጥ ቼክ ቦክስ ብለው ይቀይራል። አያችሁ፣ ቼክ ቦክስ ከሆነ አንድ ሰው ለምሳሌ ሁለት ነገር መምረጥ ይቻላል ነው፣ ልክ እንደዚህ። ግን መልቲፕል ቾይስ ከሆነ ግን አንድ ነገር ብቻ ነው የሚመረጠው ማለት ነው። ስለዚህ ይህን ቼክ ቦክስ እናድርገው፣ በቃ እንድታዩት በዚሁ እንጨርስ እንቻለን። አንድ ነገር ሌላ የምጨምርላችሁ እዚህ ጋር ለምሳሌ ደግሞ ያላየናት ምን ማድረግ ትችላለች? ፋይል አፕሎድ የሚደረግ ነገር ካላችሁ ሌላ ለእናንተ ስለሚጠቅማችሁ ነው። ከዚህኛው ጋር ላይሄድ ይችላል ግን ለምሳሌ ከደንበኞች አግኝቶታል እስኪ በቤታችን ምርጡን ኤክስፒሪየንሳችሁን በፎቶ ካሉት እባክህ ያጋሩን የሚል እባክዎ ያጋሩን። ስለዚህ ቤታችን ውስጥ የተነሳ ፎቶ ካሉት አሁን ጀስት ሳምፕል ነው ያልኳችሁ። ያሉት እኛ ብዙ ጊዜ አይጠየቅም እንደዚህ አይነት ነገር፣ ግን እናንተ ለምሳሌ ሪሲት ልትቀበሉት ትችላላችሁ፣ ኦር ደግሞ የሆነ ፋይል ሳብሚት እንዲደረግላችሁ የምትፈልጉት ፋይል ሊኖር ይችላል። ልክ እንደዚህ አይነት ፋይሎች ምናም ሲኖራችሁ የምትጠቀሙት የትኛው ነው? ከሰዎች የምትቀበሉት ፋይል ሌት ሳይ ስራ አፕላይ አርጋችሁ አታቁም? የሆነ በጉግል ፎርም እንደዚህ አፕላይ አርጋችሁ አታቁም? ከዛ ሲቪያችሁን መጨረሻ ላይ አብራችሁ የምታያይዙበት ፓርት። ማለት ፋይል አፕሎድ ስለው ምን ይለኛል? እዚህ ከማስተዋል ያለባችሁ ነገር ፋይል አፕሎድ የምትጠይቁ ከሆነ ሌት ሪስፖንደንት አፕሎድ ፋይልስ ፍሮም ቱ ድራይቭ ይላል። አዎ አልኩትኝ። እዚህ ጋር ኮንቲኒ አልኩት። ስለዚህ ምንድነው የሚሆነው ፋይል አፕሎድ የሚያደርጉ ከሆነ የግዴታ ምን ያስፈልጋችኋል መሰላችሁ? ሪስፖንደንቶቹ ኢሜል አሬት ሊኖራቸው ግድ ነው። ሎጊን አድርገው ሲገቡ የግዴታ ይጠይቃል። ምክንያቱም ወደ ድራይቭ ስለሆነ የሚልኩት ማለት ነው። ከዛ ምን ያደርጋል እዚህ ገብላችሁ ፊ ፎልደር ምትላለች አፕሎድ የሚሆኑ ፎልደሮች የእናንተ ጂሜል አድሬሳችሁ ጋር ሆነ ድራይቭ ላይ ጉግል ድራይቭ ላይ ማለት ነው በፎርም ፎርም በፎርም መልኩ ይቀመጣል። ሁላችሁ እየከፈተ ነው ያሳ ራሽር ቤታችን ውስጥ የተነሳ ፎቶ አለ ምናምን እንትን አንድ ፎልደር ክሬት አድርጎ ያስቀምጥላቸዋል ማለት ነው። ስለዚህ በኋላ ሰዎች አፕሎድ የሚያደርጓቸው ፋይሎች እንዳለ እዚህ ጉግል ድራይቭ ላይ ተቀምጦ ታገኛቸዋላችሁ ማለት ነው። ስለዚህ በዚህ ፎርም ፋይሎቻችሁን ማግኘት ትችላላችሁ በኋላ ነው። እዚህ ጋር ለምሳሌ ማክሲመም ነምበር ኦፍ ፋይልስ ምናምን እዚህ ጋ ማስቀመጥ ትችላላችሁ አምስት አንድ አንድ ብቻ ከሆነ አንድ ብቻ ማክሲመም ፋይል ሳይዝ አንድ ሜጋባይት አስር ሜጋባይት ሊሚት ማድረግ ትችላላችሁ። ምክንያቱም ስቶሬጃችሁ በጣም ብዙ ሪስፖንዳንት የሚኖራችሁ ከሆነ እንደምታውቁት ጉግል አስራ አምስት ጂቢ ነው ፍሪ የሚሰጣችሁ ያ ለብዙ ነገሮች ለጉግል ፎቶ ለድራይቭ ምናምን ሼር የተደረገ ነው። ስለዚህ በጣም ብዙ ሪስፖንዳንት የሚኖራችሁ ከሆነ አሁን አስር ሜጋባይት አድርጋችሁ ብዙ ሰው የሚያመጣ ከሆነ አስቸጋሪ ስለሚሆንባችሁ ሊሚት ማድረግ ትችላላችሁ እንደ ፋይላችሁ አይነት አስር ሜጋባይት አንድ ሜጋባይት አርጋችሁ መገደብ ትችላላችሁ ማለት ነው። ፕላስ አለው ኦንሊ ስፔሲፊክ ፋይልስ የምትላለች እዚች ጋ። ስፔሲፊክ ፋይልስ ማለት ለምሳሌ አይታችሁ ከሆነ ብዙ ጊዜ በሲቪ ምናምን ስትልኩ በወርድ ፎርማት የላካችሁት ከሆነ ፎርማቱ ሊበላሽ ይችላል እዚያ ሄዶ ሲከፈት። ስለዚህ እንደዚህ እንዳያስቸግር ብዙ ጊዜ በፒዲኤፍ ፎርማት ላኩት ይባላል ፎርማቱ ስለማይበላሽ ብዙ ጊዜ ማለት ነው። ስለዚህ እናንተም ከፈለጋችሁ እዚች ጋ አለው ስፔሲፊክ ፋይል ፎርማት ብላችሁ መወሰን ትችላላችሁ። ዶክመንት፣ ስፕሬድሺት፣ ፒዲኤፍ፣ ቪዲዮ፣ ኦዲዮ፣ ኢሜጅ ምናምን ከዛ በቃ ፋይል ታይፕ አይደለም ብሎ ሊመልሰው ይችላል ማለት ነው እሱ ማለት ነው። ኦኬ፣ ስለዚህ እሱም አለ ይሄንን ማድረግ ትችላላችሁ። ሶ ፋይል አፕሎድም በዚህ ማድረግ ትችላላችሁ። አሁን ለምሳሌ እኔ ይሄኛው ማያስፈልገኝ ከሆነ እዚች ጋር ዲሊት አለች፣ እሱም ዲሊት አድርጌ አጠፋታለሁ አጠፋዋለሁ ማለት ነው። ኦኬ፣ እንደዚህ ማድረግ ትችላላችሁ። ሌላኛው እዚች ጋር ለምሳሌ እየሰራችሁ እየሰራችሁ በመሀል በመሀል ፕሪቪው ማድረግ ከፈለጋችሁ እችኛ ምልክት ነክታችሁ ፕሪቪው ማድረግ ችላችሁ። ምንድን ነው የሚመስለው ፎርማችሁ? እንደዚህ ነው የሚመስለው እስካሁን የሰራችሁት ፎርም እንደዚህ ነው የሚመስለው ይላችሁ። አላያችሁታል ድሮፕዳውናችን አለች እዚህ ጋር እዚህ ጋር ሎን ጋር እንሰራችን አለ እዚህ ጋር የምንድን ነው ስሙ፣ ቼክ ቦክሳችን አለ ሬቲንጋችን አለ። እስካሁን ያሰራነው ነገር ይሄን ነው የሚመስለው ነው እና እንመለስና ወደዛው ቢትኮይን ፐብሊሽ ስላላረግን ነው። እሺ፣ ዋተልስ ሌላ ቲማችሁ ማስተካከል ትችላላችሁ። እዚህ ጋር ያለውን ኢንተርፌሱን ለመቀየር ትመጡና ቲሙን መቀየር ትችላላችሁ። ለምሳሌ የሆነ ቡኒ ነገር እናድርገዋል። ቅድም የሆነ የቡና እንዲመስል እንደዚህ ነገር ቡና መሰለህ ቲንካ፣ እንደዚህ ክስተማይዝ ማድረግ ትችላላችሁ። ከዛ ደግሞ ለምሳሌ ሄደር ማስገባት ትችላላችሁ። ሄደር ከዚህ ጋር መሰብሰቢያ ቅጽ ከምትለው በላይ ኢሜጅ የካፊያችሁን ብራንድ ሊሆን ይችላል። የምንድን የሚገልጽ ነገር ይሄን ቅጽ የሚገልጽ ነገር ማስገባት ይችላል። ሳምፕል ኢሜጅን ማስገባት ለምሳሌ እዚህ ጋር ትመጡና ቹዝ ኢሜጅ ትምታላችሁ። ደን አፕሎድ ነው የምታረጉት ከኮምፒውተራችሁ ላይ እዚህም አለ መምረጥ ትችላላችሁ፣ ግን አፕሎድ እናርገኛ እስኪ። ሳምፕል የተዘጋጁም አሉ እነሱ መጠቀም ትችላላችሁ። እች ልጠቀማት እስኪ የሆነች የቡና አድባብ እንድትፈጠሩ እዚያ ከስተማይዝ አርጉት ይላችኋል። እኔ እንዲህ ነገር እንዲሆነ የፈለኩትኝ ትንሽ ጠጋ አደረኩት ወደ ላይ። ኢሜጃችሁን ሪሳይዝ አድርጋችሁ ማስገባት ትችላላችሁ፣ እንደዚህ በሚታይ ፎርም ማለት ነው። አሁን ያው ጀስት ለማሳያ ስለሆነ ነው። በቃ ፎርማችን አሁን እየመጣች ነው እየመጣች ነው። እንግሊዝኛ ሲሆን ኖርማሊ ከስተማይዝ ማረስ ትችላላችሁ፣ የቴክስቱ ምናምን። ይህ አማርኛ ፎንት ሳይሆን ከዛ ዚች ጋር በቃ ሌላ ከስተማይዜሽን መስራት ለምሳሌ ይህን ቦልድ ማድረግ፣ አንድ ነገር የመጨረሻ ቆይ እንዳውም ላሳያችሁ አንድ ነገር። ሌት ሊንክ አሳያችኋለሁ ብያችሁ ነበራል። አሁን ምንድነው ደስ እኔ ለማሳየት ያክል ነው። እናንተ ሌላ ቦታ ማድረግ ትችላላችሁ፣ ለሌላም ነገር መጠቀም ትችላላችሁ። ሪፈረንስ ሊንክ ማድረግ ስትፈልጉ እንደዚህ መጠቀም ትችላላችሁ። ለምሳሌ ወደ ቴሌግራም ልካቸው ፈልጌ ከሆነ እዚች ጋር እቺን እንደዚች አድረግና ይህ ሊንክ ነች ሰሌክት ካረኳት በኋላ እቺ እዚች የምትለዋን ሲነኩ ስለሆነ እንዴ ሊንክ አረኳት ያቻት እቺ ነው እንዲያደርግ የፈለግኩትኝ። ከዛ ምን አደርጋለሁ እንዲሄዱ የፈለግኩትኝ ወደ ቴሌግራም ፔጅ ከሆነ ስለዚህ ለምሳሌ እዚች ጋር ምን አደርጋለሁ እች ሊንክ የምትለዋ ጋር የምትፈልጉትን ሊንክ ታስቀምጣለች። ለምሳሌ ኔ ኖርማሊ አሁን እስኪ ለመሞከር ያክል የኔን ሳምፕል የበኩር ቴክን ላስቀምጥበት። የበኩር ቴክ ቴሌግራም ቻናል አለ። የእሱን ሊንክ ላስቀምጥና ኦኬ ልበል ነው። አያችሁ አሁን እዚሽ ጋር እዚህ የምትለው ጋ እንደዚህ እስኪ እስካሁን ያለን ነገር ፕሪቪው እናርክ አያችሁ አሁን አሪፍ ሆኗል ፎርማችን ጥሩ ነው ያለው ማለት ነው ያምራል አሁን ቡኒ ነገር ሆኗል ቡና ድባባ ፈጥሯል ምናምን ጋር ደግሞ እዚህ የምትለው ጋ ክሊክ ስረግ ወዴት ነው ይዞ የሚሄደው ወደ ቴሌግራም በኩል ቴክ የሚያዩት ወደ ቴሌግራም ይዛችሁ ይሄዳል በጣም አሪፍ እሺ ስለዚህ ልክ እንደዚህ አሁን ምን ቀረን? እዚህ ጋር ኢንታይትልድ የነበረችዋን ደንበኞች እርካታ ቀጽ አድርጓታል ሌላም አሁን ፐብሊሽ እስካሁን አላደርግ ነው እንግዲህ ፐብሊሽ ስትሉት ነው ወዴት የሚወጣው ማለት ነው። ወደ ሰዎች መሙላት የሚጀምሩት እዚህ ጋር ፐብሊሽ የምትላለች። እዚህ ጋር እንደምታዩት ፐብሊሽ ስትሉት ነው ሪስፖንስ መቀበል የሚጀምረው ማለት ነው። ስለዚህ ፐብሊሽ እንበለው እና እስኪ እንሞክር ደግሞ ፐብሊሽ እናድርገው። ስለዚህ ፐብሊሽ በለው ፐብሊሽ ስለው እንደምታዩት ፐብሊሽ ፎርም መጣ። ምን አለኝ ረስፖንደር ኤኒዋን ዊዝ አ ሊንክ። እንደምታዩት ሊንኩ ያለው ሰው እንዳለ ፎርም መመለስ ይችላል። ያለ ማኔጅ ብትሉት ለምሳሌ ምን ማድረግ እንደሚቻል ደግሞ ይነግራችኋል። ስለዚህ ማኔጅ ብላችሁ ለፈለጋችሁት ሰው ብቻ ደግሞ መላክም ትችላላችሁ። ግን እኔ ምን ላድርግ አሁን እኛ ያሰብነው ለሁሉም ሰው እንዲሆን ስለሆነ እዚህ ጋር መጥቼ ፐብሊሽ አልኩት። በጣም አሪፍ። ስለዚህ አሁን በቃ ልክ ፐብሊሽ ስለው ይኸው እንደምታዩት በቃ ፐብሊሽ ዳልኝ። አሁን ሰዎች ሊንኩ የተላከላቸው ሰዎች እንዳለ ማድረግ ይችላሉ፣ ፊል አውት ማድረግ ይችላሉ ማለት ነው። በጣም አሪፍ ከዛ ሌላ ምን ማድረግ ትችላላችሁ? እዚ ጋ ሴቲንግ ላይ እንምጣና ለምሳሌ ኩዊዝ ነው ምናምን ይሄ ፎርማት ዲቴልስ እዚ ጋ አንዳንድ ነገሮች ምናም ማስተካከል ትችላላችሁ። ኮሌክት ኢሜል አድሬስ ምናምን ስታደረጉ በዚህኛው ነው በኋላ አንድ ደባይ ሌላ ቪዲዮ ሰራላችኋለሁ ኩዊዝ ማድረግ እንደሚቻል ሪስፖንሶቹ እንዴት ማድረግ እንደሚቻል፣ ለምሳሌ ኮሌክት ኢሜል አድሬስ ኢሜል አድሬስ የሪስፖንደንቶቹ እንዲሰበስብላችሁ ከፈለጋችሁ ቬሪፋይድ ሪስፖንዳንት ኢንፑት ብላችሁ ማድረግ ትችላላችሁ። ቬሪፋይድ ከሆነ እዛ ኢሜል ማያውቀው ጉግል ማያውቀው ከሆነ አይቀበላቸውም። ሪስፖንዳንት ኢንፑት ግን አበላሽተውም ቢሆን ይቀበላቸዋል ማለት ነው። ኢኒዌይስ አሁን ስለማያስፈልገን መተው እንቻለን፣ ግን ኢሜይላቸው የምትፈልጉት ከሆነ ግን ማድረግ ትችላላችሁ። አሉ ሪስፖንስ ኤዲቲንግ የምትል ነገር አለች። ሪስፖንስ ካደረጉ በኋላ ኤዲት ያደርጉታል አያደረጉትም ሪስፖንስ ስከሚ ከቢ ቼንጅድ አፍተር ቤንግ ሰሚትድ ይላል። አሁን ከፈለጋችሁ ሰሜት ካደረጉ በኋላ እንዲቀይሩት የምትፈልጉ ሆነች ኦን ታደረጓታላችሁ ማለት ነው። ሪስፖንስ ሊሚት ማድረግ ትችላላችሁ። እሱን እሱን ይሄ ከስተማይዝ ማድረግ ትችላላችሁ እንደየ የምትፈልጉት ነገር ማለት ነው። ዋተልስ ኩዌስችን ዲፎልት፣ እነዚህ ምንም የሚቀየር ነገር የላቸውም እዚህ ጋር። እሺ በቃ ሪስፖንስ ሲኖራችሁ ደግሞ እዚች ጋር ሪስፖንስ ላይ የመታችሁ ክሊክ ስታደርጉ ሁን ገና ምስላ ሪስፖንስ የለንም አለ። ሌላኛው ምንድነው፣ በኋላ ሪስፖንሳችሁን ደግሞ ማግኘት ስትፈልጉ በኤክሴል ሺት ላይ አሚን ጉግል ሺት ላይ እንዲያስቀምጥላችሁ ሊንክ ቱ ሺት ትሉታላችሁ። ስለዛ ሊንክ ቱ ሺት ስትሉት ክሬት ያደረግላችኋል፣ ሺት ክሬት ያደረጋል። ክሬት ስትሉት ልክ እንደዚህ ቅድም ፋይል አፕሎድ ስንል እንዳስቀመጥነው ልክ እንዲህ ደግሞ በጉግል ሺት ላይ ልክ እንደዚህ ደግሞ ምርጥ አድርጎ ክሬት ያደረግላችኋል። ሪስፖንሶች እዚህ ውስጥ ይቀመጣሉ ማለት ነው። ይሄ በጣም አሪፍ ነገር ነው፣ በተለይ ዳታ የምትሰበስቡ ከሆነ ዳታዎቹ በዚህ ፎርም ደግሞ ይቀመጡላችኋል ማለት ነው። በጣም እንግዲህ እስካሁን አሪፍ አሪፍ ነገር ነው እያየን ያለ ነው። እሺ ምን ቀረን አሁን? እንዴት ነው ደግሞ ለሰዎች ሼር የምናደርገው? ለሰዎች ስንልክ በሁለት መንገድ መላክ ትችላላችሁ። አንደኛ ኮፒ ሪስፖንድ የምንድን ነው ስሙ ቺን ጋር ሼር የምትል ምልክት አለች ሰው ምልክት ነገር ላስ ምልክት ቺን ፕላስ ምልክት ተነክታችሁ ኮፒ ሪስፖንደንት ሊንክ ሪስፖንደር ሊንክ ኮፒ አርጋችሁ መላክ ትችላላችሁ። ከዛ በኋላ ያንን ትልኩላችሁ አላችሁ ሊንኩ ኮፒ አርጋችሁ ሊንክ ትልኩላችሁ ይሆናል። ምን ይችላሉ ነው አንድ ሁለተኛ ደግሞ ለኢሜይላቸውን እዚህ ጋ ጽፋችሁ ደግሞ ልክ እንደዚህ መላክት ይችላላችሁ። ሪስፖንደር ነው ወይስ ኤዲተር ነው? ኤዲተር ለምሳሌ መጨመር የምትፈልጉ ከሆነ ሁለት ሰው ሰዎች ኤዲተር መሆን የሚችሉ ከሆነ ማየት እንዲችሉ ማድረግ ትችላላችሁ። ኦር ደግሞ ሪስፖንደር ብቻ ከሆነ ሪስፖንደር ብቻ ብላችሁ ኢሜይላችሁን ጽፋችሁ ሴንድ ትሉታላችሁ የዛኔ ማግኘት ይችላል። እቺ ነገር እንዳትሳሳቱ፣ ለሪስፖንደር ሪስፖንደር ነው መሆን ያለበት፣ ለኤዲተር ደግሞ ኤዲተር። ኤዲተር ማለት ፎርማችሁ መቀየር የሚችል ሪስፖንሱ ማየት የሚችል ሰው ማለት ነው። ሪስፖንደር ደግሞ ያው ምንድን ነው ያስቀመጣችሁትን ነገር መሙላት የሚችል ብቻ ማለት ነው። አንደኛው እሱ ነው። ሁለተኛ አንድ ነገር ላሳያችሁ፣ እዚች ፕሪቪው ላይ እንምጣና እዚህ ጋር ፕሪቪውን በለውና ኤጅ የሚፈቅድላችሁ አሪፍ ነገር ምንድነው ኪዋር ኮድ ክሬት ማድረግ ትችላላችሁ። ኪዋር ኮድ ክሬት አርጋችሁ ለምሳሌ ቤታችሁ መጥቶ ቡና አሁን ለኛ ለቡና ለክሬት ያደረግ ቡና የጠጣ ቴብላችሁ ላይ ኪዋር ኮድን ቁጭ ብታደረጓት ኪዋር ኮድን ስካን አድርጎ ሪስፖንስ መሙላት ይችላል ማለት ነው። ስለዚህ ያው እንደምታዩት ፕሪቪው ሞድ ነው ይሄ፣ አንሱት እንደዚህ ማለት ነው። ፐብሊሽ ድኗል። ኮፒ ሬስፖንደንት ልክ እዚህ ጋር ማለች ቅድም አንፐብሊሽ ነበር የሚለን እዚህ ጋር ራይት ክሊክ እናርግና ባዶ ቦታ ላይ ላሳያችሁ። እዚች ጋር አትታይም፣ ዙም አያደርግልኝም። ሚታክሬት ኪዋር ኮድ ፎር ዲስ ፔጅ የምትላለች እዚች ጋር ዙም ስለማያደርግልኝ ነው እንጂ ያዩ እንደዚህ ማለት ክሬት። እዚች አካባቢ ልንቆም ሲል ክሬት ኪዋር ኮድ ፎር ዲስ ፔጅ የምትላለች እዚች ጋር ራይት ክሊክ ስታደርጉ በራሱ ማለት ክሬት ያደርግላችሁ። ክሬት ስትሉት ከዛ እንደምታዩት እንደዚህ ኪዋር ኮድ ክሬት ያደርግላቸዋል። ይህን ኪዋር ኮድ ፕሪንት አውት አርጋችሁ ቴብል ላይ ምናምን ማስቀመጥ ትችላላችሁ። ኦር ደግሞ የሆነ ባነር ሰርታችሁ ለምሳሌ ከጉግል ፎርም ጋር እንዲገናኝላችሁ ከፈለጋችሁ እዛ ጋር ማስቀመጥ ትችላላችሁ ማለት ነው። ዳውንሎድ አርጋችሁ ልክ እንደዚህ ዳውንሎድ ብላችሁ ኪዋርኮዳችሁን ማስቀመጥ ትችላላችሁ የሆነ ቦታ። ከዛ ይህንን ኪዋርኮድ ብዙ ቦታ መጠቀም ትችላላችሁ እንዳልኳችሁ፣ ባነር ላይ መጠቀም ትችላላችሁ፣ ብዙ ቦታ መጠቀም ትችላላችሁ ማለት ነው። ሶ እንግዲህ በዚህ ፎርም አድርጋችሁ ዳውንሎድ ምንድነው ዴታ መሰብሰብ ትችላላችሁ ማለት ነው። አንድ ከዚህ በፊት የተሰራ ፎርም ላሳያችሁና እሺ፣ ለምሳሌ አንድ እዚህ ጋር የተሰበሰበ ዴታ ላሳያችሁ። ናለ ስፔሻል ትሬኒንግ ሰልጣኞችን የሰበሰብንበት ፎርም ነው ልክ እንደምታዩት ማለት ነው። ይችኛዋን እንድታዩልኝ የፈለኩት እኔ ሲሰበሰብስ ምን ይመስላል። አሁን ለምሳሌ ኢሜል ሰብስበን ነበረ እዚህ ጋር እንደምታዩት ሬስፖንዳንቶቹ አሉ። ጉግል ፎርም በጣም አሪፉ ነገር ይውላችሁ ይሄ ነው አናሊሲስ ይሰጣችኋል ልክ እንደዚህ በደንብ እያደረገ በዴታችሁን ቻርት በቻርት ምናምን እያደረገ ልክ እንደዚህ እያንዳንዷን ዳታ ያስቀምጥላችኋል ማለት ነው ስለዚህ በዚህ ፎርም እንግዲህ በዚህ መልኩ በኦንላይን ዳታዎችን በቀላሉ በጉግል ፎርም በመጠቀም መሰብሰብ ትችላላችሁ ማለት ነው ሆፕፉሊ አሪፍ ነገር እንደሆነች ተስፋ አረጋለሁ በድጋሚ ማስታወሳችሁ ነገር ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ ይጠቅማል ብላችሁ ያሰባችሁ ሰው ካለ ደግሞ ይህን ቪዲዮ ሼር ማድረግ እንዳይረሳ ቲል ኔክስት ታይም